ጅብ ነች። እኑ ቅዳሜ ነበር አሰፋ የአዲስ አበባ ከፍተኛ ትምህርት ቤት ተማሪ ዕድሜው ሀያ ዓመት የሆነ እናቱን ለመጠየቅ ከአዲስ አበባ ሰባ አምስት ኪሎ ሜትር በምሥራቅ በኩል ርቃ ከምትገኘው ከተማ ወደ ሸኖ ሄዶ ከስድስት ሰዓት ጀምሮ እናቱ ቤት ነበር ይመጣል ብለው ያልጠበቁት እናት ለጊዜው ቤት ያፈራውን በተቻለ መጠን አጣፍጠው ከሸነገሉት በኋላ ለራት የሚሆን የዶሮ ወጥ ሊሰሩ ዶሮ አሳርደው የፈላው ውሃ ከእሱ የሚጠበቀውን ካደረሰ በኋላ እሳቸው ደግሞ መንፋቱን፣ መለብለቡን ከዚያም በኋላ መፋቁንና መገነጣጠሉን ተራ በተራ ይዘው ነበር። ታናሽቱም አየለች ውሃ በመጥለቅና ዕቃ በማቀበል እናቷን ለመርዳት እዚያው እስራቸው ነበረች። አሰፋም ከመጣ ጀምሮ ወደ ውጭ ሳይል ሦስት ሰዓት ሙሉ ከቤት ቁጭ ብሎ የናፈቁት እናቱን ትንሹንም ትልቁንም ሲያጫውታቸው ነበር የቆየው። ዘጠኝ ሰዓት እንደሆነ አገሩን ውጭውን ለማየት ወዳውም ለመናፈስ በማሰብ ሊወጣ ብትካለ እናት ወይዘሮ አሰገለች ዓይናቸውን በሥራቸው እና በልጃቸው ላይ ጣል ታድርገው ኖሮ ልጃቸው መነሳቱን እንዳዩ ስራውን ቆም አድርገው፣ ምን ነው አሰፋ? የት ልትሄብ ነው? ብለው ጠየቁት። አሰፋም በዚህ ጊዜ ከበሩ ደርሶ ነበርና ከዚያው ከቆምበት መለስ ብሎ አገሩን ሌብዬ ነው ብሎ መለሰ። ቆይኮ በኋላ ጥላው በረድ ሲል ነው አልጄ፣ በዚህ ጠራራማ ሰዓቱም ደግ አይደለም፣ ምን ይለኛል ብለች ነው እንዴ አይሆንም። ሽታው ደግሞ ይሄ ምናምኑ ምን ይታወቃል ብለህ ነው። የእኛ አገር እንደ አዲስ አበባ አይደለም ልጅ፣ አተላው አመዱ በያለበት የሚፈሰው በዚህ ሰዓት ሽታው ደግ አይደለም። አሰፋ የእናቱን ሐሳብ በመቀበል በእርምጃውን ወደፊት ሳይቀጥል እዚያው ከእናቱ ደጃፍ ላይ ቆም ብሎ ውጭውን ይመለከት ጀምር። የእናቱ ቤት ከፍተኛ ቦታ ላይ የተሰራ በመሆኑ ከበሩ አፍም ላይ ሆኑ የሚታዩ ብዙ ነገሮች ነበሩ። በአንጻሩ ብልጋና መገዘዝ አፈሩን የነኩ መስለው ከሩቅ መጭጋግ ተውጠው እንደ ህልም ይታዩ ነበር። ከዚያም ወዲህ ተራሮቹ በየኮረብታቸው የአገሬውን ቤት ሾመው በወገባቸው አዝመራውን አዝለው የሚወጡና የሚወርዱት አይ ያል ነበሩ። ከዚያም በጣም ወዲህ ወደ ሸኖ ቀረብ ሲሉ ደግሞ የሚታየው ከከተማዋ ጥቂት ክፍል ነበር። በዚህ ክፍል የሚታዩት ቤቶች ደግሞ በድንጋይ ካብ ግድግዳና በሰንበሌጥ ክዳን የተሰሩ ነበሩ። ያሰፋም አይን ይህንኑ ትርኢት ከሩቅ ሲከታተል ከመጣ በኋላ በእናቱ አጥር ግቢ አዋሳኝ ካለው አጥር ግቢ ውስጥ ከሚገኘው ሰቀላ ቤት በር ወደ ውጭ ሲወጣ የሚታየው ነገር እውነተኛ ወይም ህልም መሆኑን ለማረጋገጥ አስቦ ደህና ሆኖ እንዲታየው በተመቸው አቅጣጫ አንጋዱ ወደዚሁ በራ አትኩሮ ነበር። ይህ ቤት ከሌሎቹ ቤቶች ትንሽ ለመለየት ግማሽ በግማሽ የአዲስ አበባን እርስ ነክ በመሆን ጣሪያው አዲስ አበባን ቆርቆሮ ግድግዳው ሸኖ የድንጋይ ካቢ የሆነ ነበር። ሆኖም አሰፋ አሁን በበሩ ብቅ ሲለያየው ነገር እውነተኛ እንጂ ህልም አልነበረም። ከቤቱ ውስጥ በበሩ ብቅ ያለችው አንዲት ነጭ የቤት ፈትል ቀሚስ የለበሰች ሴት ልጅ ነበረች። እሱም በዚያ ርቀት እንደሚያያት ልጅቷ ብዝልቀይ ዓይኗ ጥራቱ ኩል የመሰለ ጸጉሯ፣ ዞማ ከዘመናዊ ይዞታ አንዱም አይነት ሳይነቀው እንደዚህ በተፈጥሮ ብቻ ትከሿ ላይ ነጦ ለቀ ካለው ሽንጧ ላይ እንዲዘናፈር የትቶ እንድቧና ሽፋሏ አፍንጫዋና ከንፈሯ ይቀራቸው የማይባሉ የጡታማ ጎጠጎጤ ከቀሚሱ ውስጥ መፈናጠሩ የተፈጥሮ ሳይሆን ልብሷን ከሰሩት ልቃቂቶች መሃል ሁለቱ የዳበሩት ተመርጠው ቀርተው እንደ ወጋግራ እንዲወጥሩት የቆሙበት የሚመስል ቁምቷ ደንዳላ፣ እድሜዋ ቢበዛ 20 ቢያንስ 19 የሚሆን ነበረች። አሰፋም ወታለት እንዲሁ ሙሉ በሙሉ አያት፣ ልቡ አለመጠን መታ። አይኖቹም ከአይኖቿ ላይ ሲያርፉ ከእግር ጥፍሩ እስከ እግር ጸጉሩ ነዘረው። አይኖቿም ከሷ ላይ ሳይነሳ እናቱን ማማ ይቺ ማናት? ብሎ ጠየቀ። ቁጭ አሉት እናቱም እዚያው እንደሆኑ ቀና ብለው የቷ ልጅ ብለው ጠየቁት። ይቺ አለ አስፋ አሁንም ወደ እናቱ ዞር ሳይል እዚያው ሰውነት ላይ አይኖቹ ድርቅ አድርጎ። እናቱ በዚህ መልስ ብድግ ብለው የልጃቸውን አይን እንዲህ የፈዘዘበትን አቅጣጫ ይዘው የተጠቀሰችውን ሴት ልጅ እንዳዩ ዝቅጥጥ ብለው አሰፋ በልቀስ ብለህ ግባ፣ ይቺ ልጅ ከእንግዲህ ወዲህ አይኔ ፈጽሞ እንዳያያት እንዳያያት ብለው አዘዙ። እሱም በዚህ ጊዜ ወደ እናቷ አይቶ ምን ነው ለምን ማማ ብሎ ጠየቀ። ቡዳነች ልጄ፣ ያው ምን እንዳት መስለ ዋና ቀርጣፊዋ። አሰፋም የናትሁን ነገራቸውን በቃላት ሳቅ ብሎ አይ ማማ አው ንጅ ብሎ በፈገግታ ጠየቀ። እናትየው በፈገግታው ከመዘገር ይልቅ ይበልጥ አምሮው አዎ እሷ በዚህ በመልኳ እያሳሳተች እያታለለች ነው። ብዙውን ጀግና ያበላት። ስም እናረፍ እንግዲህ ከፈለግህ ማታ ማታ ጅብ ትሆናለች። አሰፋ በማዘን አኳን ወደ እናቱ በሙሉ ዘወር ብሎ ማማ፣ እንደዚያ ትበይ ሰው፣ የሰው ልጅ አንቺስ ብታስቢው እንዴት ጅብ መሆን ይችላል? ይህማ ማማ ሲወርድ ሲዋረድ የመጣ የሀገራችን አፈ ታሪክ ነው። እግዚአብሔር አምሳሌ የተፈጠረ ሰው ተመልሶ ጅብ ሊሆን እንደማይችል መጽሐፍ ቅዱስ ደግሞም ሌሎች ከፍ ያሉ ትምህርቶች ያስረዳሉና። እርግጥ አንዳንድ ሰዎች ዓይናቸው ሀይል አያዩ ሆኖ ወይም ደግሞ ፓወር ያለው ደከም ባለው ሰው ላይ በህፃናት ላይ ሲያርፍ ሊጎዳ ይችላል ሚችል ይሆናል። ነገር ግን ከዚህ አልፎ ተርፎ ኸው ማታ ጅብ፣ ቀን ደግሞ ተመልሶ ሰው ይሆናል ማለት የማይሆን ነገር አለ። እናት እናትየዋ በዚህ ጊዜ ደግሞ ይበልጥ ብግ ብሎ፣ ልጄ እንግዲህ ሰማን እንደሆነ የወለድኩ እኔ ነኝ፣ አንተ አይደለህ። ሰማኝ፣ ጅብ ትሆናለች ስልህ ጅብ ትሆናለች ነው። ይህን አንተ አትሆንም የሚለው መጽሐፍ ለዚያው ለአዲስ አበባ አድርገው አሉ። አሰፋ በዚህ ጊዜ እሱን በበኩሉ ናር ብሎ እሺ አንቺስ ዲም መሆኗን እንዴት ታስረጅኛለሽ ብሎ ጠየቀ። እናትየዋ እንዲሁ እንደሳቸው በበኩላቸው በቁጣ የደም ስሮቻቸው ግትትር ብለው እንዴት ታስረጅኛለሽ ይላል? ይህ ሊያቅተኝ ምን ነው አሁን በቀደምለት ከስምንት ቀን በፊት ድፍንሸኗ አልተረዳው እንዴ? መገርሳ የሚባለው ኑራጇን አልጋዋ ላይ በመድኃኒቷ አፍዛዝ ተኝታ እሷ ከጅቦቿ ጋር ስትዳራ ስትጋልብ አንግታ ስትመለስ፣ እሱስ መድኃኒቱ ሳይበቃ ቀርቶ አይነቃብ አይነቃም ብላ ካሰበችበት ጊዜ በፊት መገርሳ ነቅቶ አውልቃ የደበቀችውን የራስ ቅሏን አግኝቶ አልደበቀው እሺ እሱም ይቅር ሶስት ቀን ሙሉ አልመልስ አልመልስላት ብሎ በሯን ዘግታ ስታለቅስ አልከረመችም እሺ እሱም ደግሞ ይቅር ይህንኑ አሁን እንደዚህ እላይ ዋላይ ወድቁ ታየኸው ፀጉሯን ራሱን ከነ ራስ ቅሏ በመገርሳ እጅ ሰኞ ገበያ ውስጥ ሲዞር አላየነውም ደግሞ እንዴት ታስረጅኛለሽ ባየ አገር ግልብጥ ብጥ ብሎ ወጥቶ እግዚኦ ብሎ ለምኖት ነው የመለሰላት ምን ነው አንቺ አየለች አትነግሪውም ለዚህ ለወንድምሽ በይኮ የወይኒቱን ጸጉር መገርሳ እጅ አላየሽውም እሷት ጸጉሯን እሷት ጸጉሯን አልሰጥ ብሏት በሯን ዘግታ ሶስት ቀን ሙሉ ስታለቅስ አልሰማሻትም አሉ። አየለች የእናቷ ማምረር ተገንዝባ አንዷ ለምንት እንዳሏትም ወዳው ወንድሟን አይታ አዎ ጋሽ ማማ አለችው። እውነት ነው ጸጉሯ ጋሼ መገርሳ ሲያዞረው ሁላችንም አይተነዋል። አሰፋም ከዚህ በኋላ ምንም ሊል አልቻለም። ደንግጦ ገብቶ ቁጣለ ከሰውም ሰው የዚች ልጅ ጭንቅላት ከራሷ ላይ ወልቆ ተገኝቶ በገበያ ሲዞር ነበር አሉት። እስቲ ለዚህ ምን ይመለሳል? ዝም ብሎ ተቀምጦ ቆይቶ ጥላው በርዶ አስራ አስጣስ አንድ ሰዓት እንደሆነለት ብቻውን ለመሆን በማሰብ በዚያ ፊት አገሩ ላይ ነው ብሎ አቅርቦት በነበረው ምክንያት አሁንም በሷ አመካኝቶ አገሩ ልይ ብሎ ወጣ። እናቱ ደጅ ድረስ ተከትለው መጥተው እንግዲህ ልጅ እንዲያው አደራን፣ ወደዛ ቤት ፈጽመህ ዝር እንዳትል ብለው ለመኑት። አዘፋም የእናቱን ማምረር ተገንዝቦ እሺ ማማ ብሎ መለሰ። እስቲ እንዳው ይ ማማሙች አሌ ድንበርና ጀምታኝ ማማሙች። አሰፋም ከዚህ በኋላ ለምሰል አገሩን እውነት እንደማይሰው ከተማው በሞላ ወለል ብሎ ከሚታየው ከፍታ ቦታ ላይ ወጥቶ ነበር። ነገር ግን አይኑ ከዋለበት ላይ ልቡ ስላልነበረ አንዳንዱም አላየውም ነበር። ልቡ በዛች ልጅ ላይ ነበር። በህይወቱ ሙሉ ለመጀመሪያ ጊዜ ልቡ የማረከችው እሷ ልጅ ነበረች። አሰፋ በጣም ወዷታል። ታውቃላችሁ፣ የመጀመሪያ ፍቅራችሁ፣ ለመጀመሪያ ጊዜ ስታይዋት ልባችሁ አለመጠን ይመታል። አካላታችሁ በሞላ አንዳች ነገር ሲወራችሁ ይሰማችኋል። ይህም የሚበልጡን ጊዜ የሚሆነው ፍቅሩ መሳሳቡ ከሁለቱም በኩል የመጣ ሲሆን ነው። አሰፋንም ቅድም አይኖቿን በአይኖቹ ላይ ሲያርፉ እንደዚያ የነዘረው ይህው ሆኖ ነበር። አሰፋው ቆታን ልጅቷም ወደዋለች። ነገር ግን አንዳንድ ጊዜ እንደዚህ እንዳለው ፍቅሩን መሳቡን ሁለቱም ዘንድ ይኖረ ልጅቷ ለክፉ ያገባች ወይም የታጨች ወይም ክብሯ ዘሯ ከተራ ሰው ጋር የማይቀላቀልላት ሆኖ ራሷን ገዝታ ፊቷን መልሳ ዞራ ትሄዳለች። በዚህ ጊዜ ሀዘን ደግሞም ትካዜና ቀርታ በተገቢው ልጅ ላይ መሰ ይሆናል። አሰፋም አሁን እንደዚህ ያስተከዘው ነገር ከእነዚህ መሰናክሎች አንዱ በሆነ ጥሩ ነበር። ምን ነው እናቱ ቅድም ያገባች ናት ወይም ታጅታለች ወይም የራስ ልጅ ናት ባሉት ኖሮ አሰፋ ደፋር ነው። እንደሚሉት ደግሞ ደፋርና ጭስ መውጫ አያጣም። ነገር ግን እናቱ አልፈው ተርፈው ጅብ ነች አሉት። አሰፋ ይህንን በህሊናው ያምነው ወይም ሊቀበለው ከቶ አልቻለም። ለብቻው በሐሳቡ እንዴት እሷ ጅብ ትሆናለች? እሷ ከሰባዊነት ወደ ሌላ ነገር ለመለወጥ ብትችል መልአክ ብትሆን እንጂ ጅብ ይልጀመር ደግሞስ ይህ የሰው ልጅ እንዴት የራሱን ቅራውልቆ አስቀምጦ ጅብ ሆኖ ይሄዳል? ይህ በፍጹም እልም ያለ አይን ያጣውሸት ነው። ስንት የደም ስሮች ስንት ጅማቶች መበጣጠስ እንዳለባቸው ማን ለነማማ በነገራቸው? እነሱ ግን ሲያወሩት ልክ አንድ ባርኔጣ ከሰው ራስ ወልቆ እንደተቀመጠ ያህል አድርገው ነው። ሆኖም ይሄው ንግግራቸው ሁሉ ጨርሶ ሸት ነው ለማለት ደግሞ አይቻለም። ያ መገርሳ ያሉት ሰውዬ የልጅቷን ስም ማጥፋቱ ጥርጥር የለው፣ አጥፍቶታል። የታባቱ ይህን ጊዜም ቢብላው ይሆናል። እሱን እውነትም እንዴት ብላሽ ትበለው። ስሙ እንኳን ደስ አይልም። አንዳንድ ሰዎች እንደዚህ ናቸው። የገዛ ኖራቸውን ለመደገፍ ሲሉ የሰውን ስም ያጠፋሉ። እገሊ እገሊ ትለ ለምንተ ይሄ ይህን ወንድም እሷ አይሆነ እንደዚህ ነች። መገርሳም አይጠረጠርም የዚሁ ብጤ ነው። እንዲያው እሷን ጠይቅያት አግኝቸው። ነገር ግን እንዴት እንደሚ እንዴት አድርጌ ልጠይቀው እችላለሁ። እማማ እንዳልሄድ አስምላኛለች። እማማ እንዳልሄድ አስማለችኝ። ጅብናትና ልጅን ትበላብኛለች ብላ ነው። አይ ማማ፣ እነዚህ እናቶች። ነገር ግን እኔ ሰው ጅብ እንደማይሆን! ይች ልጅ ጅብ እንዳይደለች አውቃለሁ። ምን አለ ታዲያ ብሄድ? አምላኬ ባክ ልሄድ ዛሬ እንደው እሷን አንድ ጊዜ ስሚያት፣ ነገ ጠዋት ንስ አገባለሁ። እሽ፣ አንተ ንስ አስፈቀዱ። እማማንስ እንደምን አድርጌ ይሄዳለሁ? ወደዚያ እንኳን ሄጄና ዞር ብዬ ብታይ በሪት ሀገር ታስነሳለች ማታ አው ማታ፣ አለ አሰፋ ለብቻው ጮህ ብሎ ማታ፣ ሁላችንም እንደተኛን ሮባኔ ጓሮን በርክፈትሌ ክፈትልኝ ብዬ ከሷው ጋር አድሬ፣ ጠዋት በሌሊት ደግሞ ማማ እንዳታይ ሳትነሳ ተመልሽ ቤት እንዳደረሰው ገብቼ የተኛል። አሁን እንግዳውስ ቤቴጄ ሮባን ልጅቷን ሄደ ማት አመጣለው ብሎሽ አልበልና ነገራት፣ ልበለው ምናልባት ሮባን እንደነሱ ጅብናት እኔ ምንም ቢሆን አልነግራትም ናት ይገሉኛል ይለኝ ይሆናል። ነገር ግን አንድ ብር ከሰጠውትና አንድ ኮት ይሸልማለው ካልኩት ወዳውኑ ይሄዳል። አሰፋ በዚህ ሐሳቡ ጸንቶ ከዚያ ወዲያውኑ ወደ ቤት ተመልሶ ለእናቱ ገበሬ ለሮባ ጉርሻውን አስቀድሞ ሰጥቶ የሚያደርገውን ሁሉ ነገረው። እቅዱም እንደተፈለገው ከአንድ እስከ መጨረሻው ወዲያውኑ እየተስተካከለ መስመር መስመሩን ያዘ። እራት በልተው እንደተኙም እናትየዋ እፎይ ተመስገን ጌታይ ለባ አለባብሽ ብለው የማታ ጸሎታቸውን አድርሰው ወገባቸውን መሬት እንዳስነኩ አሰፋ ከለብ ለሚያደርጋቸው አስር ደቂቃ ብቻ ሰጥቶ ከዚያ በኋላ ወደ ወይኒቱ ቤት ኮቴውን ሳያሰማ ሹልክ ብሎ ሄደ። ወይኒቱ እሱ አንኳኩቶ ሲገባ ደህና ደህና ልብሷ ለብሳ አልጋው አጠገብ ቁጭ ብላ ነበር። ልክ ሳይሽ እኔም ገና ሳይ ሮባን ስልከው በእውነት እሽና የምትኝ አልመሰለኝም ነበር። እኔም ቅድም እናት ከበሩ ላይ ወደ ውስጥ ሲያስገቡህ ሁለተኛ የምንተያይ አልመሰለኝም ነበር። እንደዚህ ነበር ለጥቂት ጊዜ ሆነ ቆየው ያሰፋና የወይኒቱ የፍቅር ንግግር። በኋላም ይህ ሁሉ አልፎ ለአሰፋም የቀኑ ህልም ተፈጽሞ ጎን ለጎን ተቀምጠው ስሟት ስማው እንደዚሁ ደግሞ ሌላ ቁም ነገር ሁሉ ሲያወሩና ሲጫወቱ ቆይተው ሌሊቱ እንደተረማ እንደተረማመደ እንዳስተዋሉ ደግሞ ኩራዙን አጥፍተው ተኝተው ነበር። አሰፋንም ከጥቂት ደቂቃዎች በኋላ ከባድ እንቅልፍ ወስዶት ወይኑ እሱ ነው በጎኑ ከክንዱ ላይ ተኝታ እሱ በህልሙ ከሷ ጋር በደስታና በዓለም በብዙ አገር በብዙ ቦታ ሲጓዙ ያይ ነበር። ነገር ግን አሰፋ በዚህ በያያዘው ሁኔታ ሌሊቱን በሞላ ሳያነጋል ከሌሊቱ አስራ አንድ ሰዓት ላይ ሲሆን በርዶት ከንቅልፉ ብንን አለ። ብርዱ ደግሞ ያለ ምክንያት አልነበረም። ህልሙ፣ እዣቱ፣ ፍቅሩ ወይኒቱ ከጎኑ አልነበረችም። እናቱ ያሉት ነገር ወዲያውኑ ትዛለው። ጅብ ነች። ጥርጣሬ ሆኑን ሆዱን አሸበረው። ከብርዱ ጋር ወባው እንደተነሳበት ሰው ተርገፈገፈ። የሚንቀጠቀጠው እጁን ዳብሶ ክብሪቱን እንደምንም ደረሰበት። እየተርበደበት በጭሮ ኩራዙን አበራው። በአይኑም ጨለመውን ባስወገደለት ኩራዝ ብርሃን ኃይል እስቷን ፍለጋ ጀመረ። አሁንም ወይኒቱ ከቤት ውስጥ በየትኛውም ስፍራ አልነበረችም። ፈጥኖም ወደ በሩ ተመለከተ። እነሆ በሩ በመቀርቀሪያው መቀርቀሪያው ወልቆ ክፍቱን ተንገርብቦ ነበር። ላሰፋም ይኸው በቃው፣ አስተኝታው ከዚያው ከጅቦቿ ዘንድ ሄዳለች አለ። ልብሱን በጥድፊያ አጠላልቆ ወደ እናቱ ቤት ሩጦ ሊሄድ አሰበ። ሱሪውን ማታው ልቆ ካኖረበት ወንበር ላይ ሲያነሳ ዞር ብሎ እጁን ሰደደ እዚያም ባየው ነገር ኮረንቲ እንደጠበጠ ሰው እጁን ነዝሮ ካልጋው ላይ ነጥሮ በሌላው ጎን በኩል ከመሬት ወርዶ ወደቀ። ሱሪው ከነበረበት ወንበር በሱሪው ላይ የወይኒቱ ጸጉር እንዳለ ወልቆ ተቀምጦ ነበር። ብርድ፣ ፍርሃት፣ ድንጋጤ አሰፋን ሰበቁት። ከዚያም ከስ ብሎ ተነስቶ ላቡን እያንጠበጠበ ግድግዳው ጠጋ አድርጎ ቆመ። ግድግዳውም ዙሪያውን ሁሉ የጅቦች ሹክሹክታ የሚያዘምት መሰለው። በዚህ ሁኔታ ምንም ያህል ሳይቆይ ወዲያውኑ ደግሞ በሩ ሲከፈት ተንሳጠጠ። አንድ መልክም ወዲያው እቤት ውስጥ ገባ አሰፋም ይህንኑ መልክት ክብራየው መልኩ ግማሽ ወገኑ የወይኒቱን ይመስል ነበር። አዎ አፍንጫው፣ ከንፈሩ፣ አይኑ፣ ሽፋሉ፣ ቅንድቡ፣ ቁመቱ፣ ሽንጡ የእሷ የወይኒቱ ነበር። ነገር ግን ራሱ እቤት ቀባ ድፍንቅል ይመስል ነበር። አንድም ጸጉር አልነበረበትም። ያሰፋና የዚሁ መልክ አይን ተገጣጠመን። መልኩም ወደ አውኑ ቀስ እያለ እርምጃውን ወደ አሰፋ በኩል ቀጠለ። አሰፋም በዚህ ጊዜ የሽሽት ግድግዳውን ይሙት በሁለቱ እጆቹ ይዞ በፍራ ሾ ላ መልኩ ሳታውን ፈርቶ ሳይቆም፣ አሁንም ዝም ብሎ እንደዚያው እየቀረበ በቀስታ ለምን ብሎ ጠየቀ አሰፋ። አሁን ደግሞ ድምፁ የማን እንደሆነ ወደ አሁኑ ለየ። ድምፁም የቷው የወይኒቱ ነበር። ጅብ ነሽ ሁነ፣ እናቴ ስላንቺ የነገረች ነገር ሁሉ እውነት ነው። ግን ግን ብያለሁ አላ ወዲያ። ወይኒቱ በዚህ ጊዜ ከአሰፋ ዘንድ ተመልሳ ወደ አልጋው ያዘገመች ሄዳ በግርጌው ላይ ቁጭ አለች። እንባም በጉንጮቿ ላይ ወዲያውኑ ይወርድ ጀመር። ትንሽ በዚህ ሁኔታ ዝም ብላ አንገቷን ደፍታ ስትሰቀሰቅ ቆየች። በኋላ ወደ አሰፋ ተመልክታ፣ አሰፋ አንተም እንደ ሰዎች ውጭት ነሻልከኝ? ምን ኑሯል? የሪቱን አቅፈኝ በክንዶች ላይ ሳለሁ የነገረኝ መጽሐፍ ቅዱስ ሳይንስ ሰው ጅብ እንደማይሆን ያስረዳኛል። ማንም ጅብ ነሽ ቢልሽ እኔ ከቶ አልልሽም አላልከኝም? አሁን ታዲያ አዎ፣ የቱን እርግጥ እንደሱ ብሻለሁ፣ ነገር ግን ማየት ማመን ነው። አሁን ራሴ በአይኔ አየሽ ጅብ ነሽ። በዚህ ጊዜ ወይኒቱ ክልቷተን ሰቅስቃ የለማዘፍኝ የለማ አይደለውም አለችው። እንዴት አይደለሽ እሺ ምንድን ነው ሄራዝሽ ጸጉርሽስ እንዴት ቢሆን እንደዚህ ወለቅ አንች ሰው ኔት ነበር አሁን ደግሞ ወይኒቱ ቀና ብላ እንባዋን ከፊቷ ላይ ጠራርጋ እሺ ሰማይ አሰፍዬ ልንገር እንግዳውስ የት እንደነበርኩ ጸጉሬም እንዴት እንደዚህ እንደወለቀ አለችው አሁን ከጠገብ ያጣኝ ወደ ጓሮ ወጥቼ ነው ጸጉር እነዚህ የወለቀው የራሴ የተፈጥሮ አይደለም። በዚህ ንግግር ላታምኔን ትችላለ። አሰፋ በንግግሯ አደንግጦ አ አለ። አሁን ደግሞ ወይኒቱ በጣም አልቅሳ አሰፊ፣ ዘማኝ ታሪኬ ነው አለችው። ናቴ ባላይኔ የልጁ አባት ወዲያው እንደተወለድኩ ቁመቶባት ችግርና ማጣት በዚህ ዓለም ከፍተኛ በከፍተኛ ሁኔታ የአንገላታት ዳያ ሴት ነበረች። የሚላስ የሚቀመስ ስላልነበር እየዞረች ስለምን ነበር። አንድ ቀን በተወለድኩ በአመቴ እኔን ብቻዬን ከቤት ውስጥ ዘግታብኝ እሷ ቃርሚያ ሄዳ ነበር ለካስ

ሀገር ናቴ ወዲያው ብዙ ጊዜ ጠፍታ አዲስ አበባ ገባች። እዚያም ብዙ ሐኪሞች ዘንድ እየለመነች ደርሳ ራሴን አሳጌቻችሁ ሁሉም ይህ ፈጽመው ተቃጥለዋል። ሁለተኛ ፀጉር የሚሉት ነገር አያበቅልም ማለት እሳም እኔን ያለ ልክ ተወደ ነበርና፣ በመጨረሻ ሄደችበት ሐኪም እግሩ ላይ ወድቃ ምድር ሽብላ ብታለግስበት

ሐኪሙ ለናዴ በዘጣ ተስፋ መሰረት ይህንን ፀጉር ከአገሩ ተላልኮ አምጥቶ ዘጠኝ። ስለዚህ ማታ ማታ ዘጠኛ የቀን ብዛት ከመተኛት የተነሳ ተሰባብሮ እንዳያልቅብኝ ሰውልቂ ያኑረዋለሁ። አሰፋ በዚህ ንግግር ልቡ ተነካ። ወዲያውኑ ወደ አልጋው ጠጋ ብሎ ጸጉሯን ከስሩ ላይ አንስቶ በኩራዙ መረምረው እውነትም ጸጉሩ ወይኔቱ እንዳለችው በሰው እጅ የተጎነጎነ ሰው ሰራሽ ነበር። ያሰፋም እምባው ተንቆረዘዘ። ጸጉሩን አልጋው ላይ አስቀምጦ ራሷን ደግሞ ላይ ኩራዙን ይዞ ወይን ተጠጋ። እንሆ እሱም እንደዚያው እሷ እንዳለችው በሞላ በእሳት የተቃጠለ ጠባሳ ነበር። አሰፋንም እምባን ነቀው፣ ከንፈሩም ተንቀጠቀጠ። ኩራዙንም ከቦታው አስቀምጦ ወጥቶ ወይኒቱን በደረቱ ላይ ጥብቅ አድርጎ አቀፋት። ሁለቱም አንገት ለአንገት ተያይዘው እኩል ተንሰቀሰቁ። የሥነ ጽሑፍ መሠረታውያን ዘሪውን አስፋው ለምሳሌነት የተጠቀመበት ጅብ ነች የሚለው ጽሁፍ ነበር። ትምህርታ አየለ ተረኩላችሁ። በሌላ ትረካ እስከምንገናኝ ሰላም ቸር